የእፎይን ጉዳይን አስመልክቶ እንዴት ነው እናንተ፣ እኔም እፎይ ነኝ የምትሉት? እፎይ እንደ ቅዱስ ጳውሎስ። ቪዲዮውን እስከ መጨረሻው አይታችሁ ፍረዱ። ምን አገባን ነው ስለ እስልምናው ማህበረሰብ፣ ዋህቢ እንደዚህ ያደረገ ዋይኔ ወይ ምን አገባ። እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። የእስልምናን አስተምሮ ከመሠረቱ የሚሄደው ማን ጳውሎስ ነው።

የሚል አስተምረው የለውም። ጳውሎስ ራስን ግዛ፣ ሴሰኞች እግዚአብሔር መንግስት ሊወርሱ አይቻላቸውም ያለ ነው። ጳውሎስ ገዳይ አይደለም። ጳውሎስ ገዳይ አይደለም። ዱስ ጳውሎስ በቅድስና ከተጠራ በኋላ ተሳዳጅ እንጂ አሳዳጅ አይደለም። ማሜ ሳ እየጎለጎለ ያወጣሃል፣ በጋለ ብረት አይንህን ይቆራርጣል። እንግትልናቸዋለን እያንዳንዱ እፎይ እንደ ቅዱስ ጳውሎስ ብዙ ሙስሊሞች እፎይ በድሮ አረዳዱ ማለትም ስለ እስልምና ብዙም ሳያውቅ የተናገራቸውን ንግግሮች እያመጡ በፊት ጥሩ አመለካከት እንደነበረው እና አሁን ግን እንደ መጥፎ ሰው ወይም ሙስሊም ጠል እንደሆነ ለማስመሰል እየጣሉ ይገኛሉ። እውነታው ግን እንደሚሉት ሳይሆን፣ እፎይ ከምንጊዜም በላይ ለእውነት በመቆም የቅዱስ ጳውሎስን ፈለግ ተከትሎ ነፍሱን በማወራረድ የክርስቲያኖችን ብቻ ሳይሆን የብዙ ሙስሊሞችንም ነፍስ ለመታደግ በከፍተኛ ሁኔታ የበኩሉን በማድረግ ላይ ይገኛል። በመጽሐፍ ቅዱስ ላይ እንደሚታወቀው ቅዱስ ጳውሎስ ክርስቶስን ከማወቁ በፊትና ቀድሞ በአይሁድ ሃይማኖት እያለ ሳውል በነበረበት ማንነቱ ክርስቲያኖችን ከመቃወምም አልፎ ሲያሳድድ ነበር። በክርስቶስ ከሆነ በኋላ ግን በተቃራኒው እየተሰደደ ሁሉን ትቶ የባዕድ አምልኮንም ስህተት አነጻጽሮ በመግለጥ ነፍሱን እስከ መስጠት ድረስ የክርስቶስን አዳኝነት ሰብኮ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ነው ያለፈው። እፎይም ምንም እንኳን እንደ ቅዱስ ጳውሎስ በፊት የሌላ እምነት ተከታይ የነበረ ባይሆንም በአቋሙ ግን በፊት እንደ ማንኛውም ስለ እስልምና ብዙም ሳያውቁ እንደሚናገሩት ሰዎች ስለ እስልምና ጥሩ የሚመስሉ ነገሮችን ሲናገር ነበር። በእስልምናው ላይ በጣም ከምደነቅባቸው ነገሮች አሉ። የእስልምናን አስተምህሮ ከታማኝ ምንጮቻቸው እየተረዳ ሲመጣ ግን ሁሉን ትቶ ሕይወቱንም አደጋ ላይ ጥሎ ወደ ንጽጽሩ ዓለም በመግባት ልክ እንደ ቅዱስ ጳውሎስ ከድሮ አቋሙ በተቃራኒው በገባው ልቅ እውነታውን ከሐሰት በመለየትና በማስረጃ የእስልምናን ጉድ እያጋለጠ ማለትም እስልምና ለማንም የማይበጅ ለሙስሊሞችም የማይበጅ ዘግናኝ ሃይማኖት መሆኑን እያጋለጠ የክርስቶስን ፈጣሪነትና አዳኝነት በመመስከር ለክርስቲያኖች ብቻ ሳይሆን ለብዙ ሙስሊሞችም ነፍስ መዳን ትልቅ አስተዋጽኦ በማድረግ ላይ ይገኛል። ቪዲዮውን እስከ መጨረሻ አይታችሁ ማፍረድ ትችላላችሁ። በፊት እንደ ማንኛውም ስለ እስልምና ብዙም ሳያውቁ እንደሚናገሩት ሰዎች ስለ እስልምና ጥሩ የሚመስሉ ነገሮችን ሲናገር ነበር። ለምሳሌ መምህር ዘመድኩን በቀለ 24 ሰዓት ምንድ ነው የሚሰራው? ወሃቢያ ሰለፊ እያለ ስለ ሙስሊሙ ማህበረሰብ ሲለፈልፍ ነው የሚውለው። ዲያቆን ተብሎ ለምሳሌ ዲያቆን አባይነህ ካሴ 24 ሰዓት ምንድ ነው የሚሰራው? ኦርቶዶክስ እንደሚሰብከው ወይምስ እስልምና ማህበረሰብን አታክ ለማድረግ ነው። ከአረት ሰዓት የሚጽ ፌስቡክ ላይ የሚጠቀሙ ምንድን ነው ጥላቻ መምር እንዴ? በዚህ ነው እንዴ አብረን የምንቀጥለው ነው? እንደውም ሙስሊሙ ማህበረሰብ ታጋይ ስለሆነ ነው እንጂ ከዚህ በላይ ማድረግ ይችል ነበረ። ብዙ ቤተክርስቲያናት፣ ብዙ ምምናትን ሊያውድም ይችላል። ታጋጅ ስለሆኑ ነው። እንደው ለሚጠሏችሁን ውደዱ የሚያሳድዷችሁን ጸልዩላቸው የተባለው ግራህን ለሚመታ ቀኝን ስጥ ነው የተባለው ለሚረግሟችሁ መርቁ ነው የተባለው አሁን እየሆነ ያለው ምንድን ነው? እሱ ፍቅር ሰላም እኮ ተረስተዋል። በድንጋይ ቆ ለመከታከት እኮ ነው። በቃ ያም ያም ጽንፍ ዝቆ ነው ነው ማህበረሰብ ዋህቢ እንደዚህ ያደረገ ምን አገባ። የእስልምናን አስተምህሮ ከታማኝ ምንጮቻቸው እየተረዳ ሲመጣ ግን እስልምና ለማንም የማይበጅ ለሙስሊሞችም የማይበጅ ዘግናኝ ሃይማኖት መሆኑን እያጋለጠ ይገኛል። ከእስልምና እኔ ማንኛውም ሃይማኖት ድንጋይ የሚያመልክ ሰው ጤናማ ነው ብያምናለሁ። ከእስልምና እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ድንጋይ የሚያመልክ ሰው ድንጋይ ማምለኩ ጋንም ሊከተው ይችላል። ግን ድንጋይ የሚያመልከው ሰውዬ እናንተ ላይ ደርስባችሁም። እስልምና ግን በጣም አስጠሊው ፓርት ድንጋይ ማምለኩ ጋ ስታውት የሆነ ነገር በማምለኩ አይደለም እናንተ ላይ የሚደርስባችሁ ሃይማኖት ነው ሳትደርሱበት የሚደርስባችሁ ሳትሄዱበት የሚመጣባችሁ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው ይሄ በጣም ከባድ ነው በጣም ከባድ ማለት ነው ህዝቡ ያውቀዋል ወይ ኢቨን እንኳን ክርስቲያኑ ሙስሊሞች ውስጥ ምን ያህል ያውቁታል ምንም አላያውቁት ይችላሉ ብዙዎቹ ላያውቁት ይችላሉ ነገር ግን ሃይማኖቱን ጠለቅ ብላችሁ በገባችሁ ቁጥር በጣም በጣም የወረደ በጣም ቆሻሻ እንትኖች ያሉበት ነው። በብዙ ከሌን ወንድምህን እረድና ብላ ከሚል በላይ የቆሸሽ ሃይማኖት እኔ በምድር ላይ ከእስልምና ውጪ ማቅ ላመጣን ስለማልችል ነገሩን ይበልጥ ግልጽ ለማድረግ አንድ የሱኒ ኢማም ሼክ ሐሳን ሁሴን በእስልምና ሰው መብላት ለምን እንደተፈቀደ አስረድቶ ሲያረጋግጥ ተመልከቱ። ሌላው የተፈቀደው ነገር እስልምናን የካዱትን መግደል። ከራባችሁና በረሃ ልትሞቱ ከደረሳችሁ አንድን በህይወት ያለን ከሀዲ ሲሄድ ካያችሁ ያንን ሰው ገላችሁ መብላት አለባችሁ። እንደሰማችሁት ነው። ከዚህ በፊት ተነጋገርንበታል። ያ ሰው ከሀዲ ስለሆነ ምንም ክብር የለውም። ስለዚህ ያንን ሰው ለራሳችሁ ማረድ ትችላላችሁ። ትጠሱትና ትበሉታላችሁ፣ ታበስሉታላችሁ። ሌላው የተፈቀደው ነገር ስትጣሉ እስልምናን ከካደ ሰው ጋር ተጣልታችሁ አቆሰላችሁ፣ ያንን ሰው በህይወት እያለ መብላትን ተፈቅዷል። ያንን ሰው በህይወት እያለ መብላትን ተፈቅዷል። ምን ነው አው፣ ይኸውልህ የሰው ልጅ ገሎ መብላት ማለት ነው አው። እንደ ምክንያት የቀረበው ደግሞ ርቦት ከሆነ ነው፣ ከራበ ወንድምህን እሱን ረድና ብላ ቢላይ ከዚህ በላይ የቆሸሸ የለም። ምክንያቱም የክርስትና ዋና መሰረታችን ምንድን ነው? ወንድምህን ባንጀራ እንደራስህ ውደድ ነው አይደል? እንደራስህ ውደድ ሚለውን እንዲደረግብህ ማፈልገው ሌላው ላታደርግ ነው አይደል ከራበ ክርስቲያኑን ወይ ካፌሬን ወይም ደግሞ ሌላ ማኝን ወይንም የወጣን ዘማው እንደዚህ አይነቱን አርደህ ብላ ከሚል በላይ የቆሸሸ ሃይማኖት የለም። ለኔ ከዚህ በላይ የቆሸሸ የለም። ከዚህ በላይ የዘቀጠ የለም። ሰዎቹ ይሄን ያደርጉታል፣ አያደርጉትም፣ ያውቁታል፣ አያውቁትም እሱ ሌላ ጉዳይ። ሰዎቹ አወቁት አላወቁት፣ አደረጉት አላደረጉት፣ አለማድረጋቸው እስልምናን ፐርፌክት አያደርገውም። አለማድረጋቸው እስልምና ንጹህ ያደርገው ህጉ ይሄ ነው፣ ስርዓቱ ይሄ ነው። እና እስልምና በጣም በጣም በጣም አሁን ላይ ልትታደጉት ማችሉት ደረጃ ላይ እንደ አለም አቀፍ ደረጃም ልትቋቋሙ በማችሉት ሁኔታ ውስጥ ገብቷል። ኢትዮጵያ ላይ ስላልተለመደ ነው፣ ማለትም አልተለመደም ኢንሴንስ እንዲህ ብዙም እንደ እንትን አልተባለም። ነገር ግን እንዲህ ሶሻል ሚዲያው ላይም ይቀር አይመስለኝም። ምክንያቱም የእናንተን እቅዶች ያ ድክ መስላለ ነው እንጂ የሃይማኖት አባቶቻችን በቤተክርስቲያን አካባቢ ላይ እቅዶቻችሁ ዶክመንቶቻችሁን ቢገባና ቢመለከቱት አጻፋዊ ምላሽ ቢሰጥ ኃይለኛ እንትን ውስጥ ይገባል። ቢ እንዴት ነው የሚንቀሳቀሱት? እንዴት ነው የናንተን እቅድ ያውቁታል አያውቁትም? ብዙም እንትኑ ባይኖረኝም ነገር ግን እቅዳችሁ በጣም ከባድ ነው። ሴጣን ብዙ ያቅዳል፣ ያው እግዚአብሔር ያፈርሰዋል። እያንን እቅዱን አልተሳካላችሁም፣ አልሰራችሁበትም። ውጪስ ትሞክራላችሁ፣ አልተሳካላችሁም። እቅዶቻችሁ እኛ እጃችን አሉ። እያንዳንዳችሁ እንቅስቃሴያችሁ እጃችን አሉ። የምታደርጓት የምትሰሯት ምን እንደምታቀዱ በእነዚህ አይነት ሁኔታ ላይ በቤተክርስቲያን አካባቢ ላይ እንደዚህ አይነት እቅድ ቢወጣባችሁ እንደዚህ አይነት ነገር እናንተ እጅ ቢገባ እንዴት እንደምታጮሁት እናቃለን። አልተሰራባችሁም። ሜይ ቢ እናንተ መስራት ያሰባችሁት ወደፊት፣ ሜይ ቢ ያንን ስተገብሩት፣ ግልጽ ስታደርጉት ቤተክርስቲያን ምላሽ ትሰጣለይ ብለን ተስፋ እናደርጋለን። ምክንያቱም ዝም ብላ ቀጥልም በእንደዚህ አይነት ሁኔታ ብለን እናስባለን። ያኔ ምላሽ ስትሰጥ ግን እንዴት እንደምትቋቋሙት እናንተም እናያለን። ቤተክርስቲያንም ድክመት አለ እንደዚህ አይነት ጉዳይ ላይ ያ ድክመቱን ተጠቅማችሁበታል። እናንተ ድክመቱን ተጠቅማችሁበታል። ምክንያቱም የትኛው መስጊድ ላይ ክርስትና ይተቻል፣ ይነቀፋል፣ ይሰበካል? የትኛው መስጊድ ላይ የትኛው ሙስሊም ክርስትናን ካልተቸ ካልሰበከ ውሸት ነው አናነሳም ካለ ምክንያቱም ቁራን ሙሉ ክርስትናን በመቃወም የተነሳ ስለሆነ ክርስቲያኖች ክርስቲያኖች ክርስቲያኖች አንሳሪዎች እያለ ክርስቲያኖች እና ይሁዶችን እየተቸ ስለተነሳ ስለዚህ ክርስቲያኖች ክርስቲያን እንደዚህ አልመሲ ይሳ ያሉ እያለ እኛን እየነቀፈ እየነቀፈ ስለሚሄድ ግዴታ ተነሳናል። ይህንን ስል ደግሞ በብዙ መረጃ ቁርአኑ ላይ እንጀምር። ቁርአኑ ላይ ሱራ አምስት አልመይዳ ይባላል። ሱራ አልመይዳ አያ አምሳ አንድ ላይ እንደዚህ ይላል። ቁርአኑ ስለ አይሁዶች ምን ይላል? እናንተ ያመናችሁ ሆይ፣ ሙስሊሞች ማለት ነው። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ለምን? ከፊላቸው ለከፊላቸው ረዳት ናቸውና። ሙስሊም ከክርስቲያንና ከአይሁድ ጋር ጓደኛ መሆን አይችልም፣ እንደ ቁርአኑ አስተምሮ። ምክንያቱም አይሁድና ክርስቲያኖች ረዳት ናቸው፣ ጓደኛ ናቸውና ይላል። ስለዚህ ክርስቲያኖችንና አይሁዶችን ስለሚወድ ነው ቁርአኑ እንደዛ ያለው። ሱራ አሊምራን አያ 30 28 ላይ ተፍሲር ኢብን ከሲር ኢብን አባስ ጀለላል ጀለሊን ምን ይላሉ በፍጹም ብትሞቱ እንኳን ከአይሁድና ከክርስቲያን ጋር ጓደኛ እንዳትሆኑ ህብረት እንዳትፈጥሩ ጓደኛ እንኳን ብትሆኑ እነሱ በቁጥር ከበለጧችሁ እህ በልባችሁ እየረገማችኋቸው የውሸት እያላችሁ ሳቁላቸው ነው የሚለው ልጨምርልህ አሁንም ቁርኣኑ ላይም አሁንም ሱራ ናይን አልተውባ ይባላል ሱራ 9 አያ 30 ላይ እንደዚህ ይላል። አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በከንፈሮቻቸው የሚናገሩ ቃላቸው ነው። የነዚህን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ምርቃት ነው። አሁንም ልጨምርልህ ከቁርአን ልጨምርልህ። ሱራ 98 አያ 6 ላይ እንደዚህ ይላል አይሁድና ክርስቲያኖች የመጽሐፉ ሰዎች ይባላሉ። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎችም በገሃነም እሳት ውስጥ ናቸው በውስጣቸው ዘውታሪዎች ሲሆኑ እነዚያ እነሱ ከፍጥረት ሁሉ ከፍጥረት ሁሉ ከፍጥረት ሁሉ ክፉ ናቸው። ከፍጥረት ውስጥ አንዱ ሴጣን ጅን አጋንንት ነው። ከአጋንንትም ከሴጣንም በላይ ክርስቲያንና የአይሁዶችን ክፉ ናቸው ይላል። አሁንም ልጨምርልህ ከሐዲስ ደግሞ ሳያል ቡካሪ 29 26 ላይ ነው። ወይተን አቡ ሁረይራ አቡ ሁረይራ እንደተረከው አላህስ አፖስትል ሰይድ ያላ መልክተኛ እንደ ያለ ዘ አውር ዊል ኖት ቢ ኤስታብሊሽድ አንቲል ዩ ፋይት ዊዝ ዘ ጁሽ አንድ ዘ ስቶን ቢሃይንድ ዊች ኤ ጁ ዊል ቢ ሃይዲንግ ዊል ሴ ኦ ሙስሊም ዴር ኢዝ ኤ ጁ ሃይዲንግ ቢሃይንድ ሚ ሶ ኪል ሂም ምን አለ ነብዩ? ሰዓቱ በፍጹም አይመጣም ቂያማ ቀን አለ የትንሳኤ ቀን በፍጹም አይመጣም ከአይሁዶች ጋር ተዋግታችሁ አይሁዶቹ ከእናንተ ሮጠው ድንጋይ ስር ወይም ዛፍ ስር ይደበቃሉ። ድንጋዩ እንኳን ሙስሊሙ ናናና አይሁዱ ከኋላ ተደብቋል፣ ግደለው እስከሚል ድረስ ዊች ሚንስ ሙስሊሞች አይሁዶችን ገለው እስካልጨረሱ ድረስ ቅያመ ወይም ትንሣኤ እንኳን አይመጣም ብሏል። ልጨምርልህ ሌላውንም ስለ አይሁድ ሳሂህ አል ቡካሪ 33 ድሮ አምስትሬን ሬትር አቡ ሁሬራ አቡ ሁሬራ እንደተረከው ኤ ግሩፕ ኦፍ እስራኤላይትስ ዌር ሎስት ኖቦዲ ኖውስ ዋት ዴይ ዲድ በት ኢ ዱ ኖት ሲ ዴም ኤክሰፕት ዳት ዴይ ዌር ከርስድ አንድ ቼንጅድ ኢንቱ ራትስ ምን አለ ከእስራኤል ወገን የሆኑ ዝርያዎች የተወሰኑት ጠፍተዋል አለ ጠፍተዋል ምን እንዳጠፉ ማንም ያውቅ የለም አለ እሱም የሚያየው ወደ ምን ተቀየሩ አለ የተረገሙና ወደ አይጥ የተቀየሩትን ብቻ ነው የማየው አለ ስለዚህ እነኚህም ወር አብቡት ምሉን አዲሱም እነኚህ ወደ አይሁዶቹ ወደ አይጥ የተቀየሩት አለ የግመል ወተት ስትሰጧቸው አይጠጡም የበግ ወተት ምትሰጧቸው ከሆነ ከጠጡ እነሱ አይሁዶች ናቸው ወደ ይጥ የተቀየሩት አለ አይሁዶችን ወደምን ተቀየሩት አለ ወደ ይጥ ከዚህ በላይ ልብ ወለድ አለ አሁንም ልጨምርልህ ሳይ ሙስሊም ኤሌይ ዌን ኢት ዊል ቤ ዘ ዴይ ኦፍ ሬዘረክሽን አለውድ ሊቨር ቱ ኤቭሪ ሙስሊም ጁ ኦር ክርስቲያን እንት ይ ዳት ዩ ሪስኪው ፍሮም ሄል ፋየር ቅያማ ቀን ወይም ትንሳኤ ላይ አለ። አላህ ለእያንዳንዱ ሙስሊም ክርስቲያን፣ ወይንም አይሁድ ይሰጠውና እሱ መዳኛህ ነው፣ ቤዛህ ነው ይለዋል። ስለዚህ ሙስሊም ገነት እንዲገባ አንድ ክርስቲያን ወይ አንድ አይሁድ ለሙስሊም ቤዛ ይሆነዋል ማለት ነው፣ ይሰዋለታል። ይህ ፍቅር ነው። አሁንም አንድን ጨምር፣ ሙስናድ አህመድ 215 ላይ እንዲህ ይላል if i live inshallah i shall certainly expel the jewish and the christian from the arab ፔኔንሱላ በሕይወት ብቆይ ያለ ነብይ ታሞስ እየማቀቀ በሕይወት ብቆይና ብኖር ክርስቲያኖችና አይሁዶችን ከአረብ ሰላጤ ሀገራት ጠራርጌ አስወግዳለሁ፣ አጠፋቸዋለሁ፣ አባረራቸዋለሁ አለ ማለት ነው። እንኳን የጸሎት ቦታ ቤቱ መስጊዱ ሊለቅላቸው። በሕይወት ምቆይ ከሆነ አይሁድና ክርስቲያኖችን አስወግዳለሁ ከአረብ ፔኔንሱላ ያለ ነብይ ነው። ስለዚህ በመረጃ እንደዚህ እናፈርሰዋለን እንዴት ነው እናንተ እኔም እፎይ ነኝ የምትሉት? ብዙ ሰው የማይረዳው ነገር ሃይማኖትን መተቸት ጥላቻ አለመሆኑን ነው። አዎ ሃይማኖትን መተቸት ጥላቻ አይደለም፣ ስድብም አይደለም። በማንም ላይ ሳንዝትና የማንንም ሰብአዊ መብት ሳንነካ ወይም ሳናስፈራራ ሐሰትን ማጋለጥ ወይም ስሑት እምነትን መተቸት ጥላቻ አይደለም፣ ስድብም አይደለም። ጥላቻ ማለት እምነቴን ለምን ተቃወምክ ሃይማኖቴን ለምን አጋለጥክ ብሎ በጉልበት ሰውን ማሳደድና በሰው ላይ መዛት፣ ማስፈራራት፣ መራገምና ክፋትን ማሰብ ነው። ሁላችንም በአንዱ እውነተኛ ሃይማኖት ውስጥ ሆነን አንድ አይነት አምላክ እስካላመልክንና በተለያዩ የእምነት ተቋማት ውስጥ እስካለን ድረስ ወይም የተለያዩ የእምነት ተቋማት እስካሉ ድረስ የአንዱ ሃይማኖት ለሌላው በአዳም ልኮ ነው የሚሆነው። በአዳም ልኮን መተቸት ደግሞ ስህተት አይደለም። እናም በተለያየ ሃይማኖት ውስጥ እስካለን ድረስ ማክበር ያለብን ሰውን ነው እንጂ እምነቱን አይደለም። እምነቱ ለኛ ባዕድ አምልኮ ስለሚሆን ማለት ነው። ማናችንም ዛሬ የምንጋደልለትን ሃይማኖት እንደየአረዳዳችን መጠን ነገ ልነውጠውና ራሳችንም የጨለማ ሕይወት ነበር እያልን በፊት የነበርንበትን እምነት ልንተችና ሌሎችንም ልናስጠነቅቅበት እንችላለን። ስለዚህ የምንከተለው ሃይማኖት እውነት ካለውና ከተነቀፈ ፍርዱን ለምናመልከው አምላክ በመተው ከተቻለም እውነታውን በአመክኞ በማሳመን እና በማረም ነቃፊውን ወደ ሃይማኖታችን መጋበዝ ነው እንጂ ሃይማኖቴ ተነቀፈብኝ ብለን ስሜታዊ ልንሆንና ነቃፊው ላይ ልንዝት አይገባም። መፍትሄው በሃይማኖት ጉዳይ ስሜታዊ አለመሆን ነው እንጂ ሃይማኖቴን አትንቀፍ ብሎ ሰውን የመቃወም መብት ወይም የመናገር መብቱን መከልከል አይደለም። እውነተኛ ሃይማኖት ትችቱንም ነቀፋውንም ተቋቁሞና ምላሽ ኖሮት ዘላለማዊ ህይወትን የሚያስወርስ መሆን አለበት። ትችትን ወይም ነቀፋን የማይቋቋም ሃይማኖት ግን ዋጋ የለውምና መነቀፍና መወገዝ አለበት። ምክንያታዊ ንሁን፣ እርስ በርስ ሀሳብ በመለዋወጥና በመማማር አስተዋይ ትውልድ እናፍራ። ወንድ ልጅ ቆሞ ያምጣል ልቡና እጁ ተሰብሮ ደግሞ ቁጭ ብሎ ያለሳል እግሮቹ መሃል ተጠብሮ ወዳጄ ባለች ደምታ ወዳጄ ባላ ተጎድቶ ትውልዱ በመከዳዳት ሸሽቷል እውነት እንትቶ እውነትን ያያቸው ነገሮኝ ሀገሯ ወዴት ነው ቦታ ማደሪያ

ከነገሥታቱ ዙፋን ካለፈው ካለው ሰማት ፈልጌ አጣ ዓይኗን ከህግ አዋቂዎች ወራ ከፍርድ ቤቱ ችሎት ስንቱ በሐሰት ተጎድቷል።

መንጋውን እንዲጠብቁ በቤት ላይ የሾንካቸው ክብራቸው አይጉደል እንጂ ለሕዝቡ ግድም የላቸው። እውነት ኢየሱስ ነው መንገድ ሕይወትም አይዋ